በዞኑ የሚገኘውን ሀብትና ጸጋ በመለየት የኢንቨስትመንት ዘርፉን ለማነቃቃት እየተሰራ መሆኑን የምስራቅ ጎጃም ዞን ኢንዱስትሪ እና ኢንቨስትመንት መምሪያ ገለጸ። ኢትዮጵያ ታምርት እኛ ምንሸምት በሚል መሪ መልእክት መምሪያው ከአልሚ ባለሀብቶችና ከሚመለከታቸው አካላት ጋር ተወያይተዋል። የኔና አለሙ ተጨማሪ አለው። የምስራቅ ጎጃም ዞን ለኢንቨስትመንት ምቹ ሲሆን በተለይ በግብርና፣ በማኑፋክቸሪንግ፣ በሆቴልና ቱሪዝም ዘርፎች ሰፊ እድሎች አሉት። ባለሀብቶችም በእነዚህ ዘርፎች ላይ ኢንቨስት በማድረግ ለአካባቢው ህብረተሰብ የስራ ድል ከመፍጠር ባሻገር የሀገሪቱን ኢኮኖሚ ማሳደግ እንደሚችሉ በውይይቱ ተገልጿል። ይሁን እንጂ ባለሀብቶች የመሰረተ ልማት ችግሮች እንዳሉባቸውም አንስተዋል። ለፋብሪካው ብቻ ሳይሆን ለሰራተኞች መታጠቢያ የሚሆን ውሃ የለን። ስለዚህ የውሃ ችግር መፈታት አለበት። የመብራት ችግር መፈታት አለበት። የችቡር ፋብሪካ ፕሮጀክት አስገብቼ ብዙ ጊዜ ሆነ። እሱም የሆነው ቦታ ተወስደለ ተብዬ አለውኝ ሩቅ ኢንፍራስትራክቸር ያልተሟለበት ቦታ ነው። ስለዚህ የቦታ ቅያሪ አድርጉልን በሚል ጥያቄ ላይ ያለ ነው። የምስራቅ ጎጃም ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ወይዘሮ ሙሉ ነሹበቴ የመሰረተ ልማት ችግሮች በጋራ እንደሚፈቱና የኃይል አቅርቦት ችግሮችም መፍትሄ እንደሚያገኙ ገልጸዋል። ተነጋግረን የውሃና የመብራትን ጉዳይ ወረፋ ተመድቦላቸው ችግሩን ለመፍታት እየሞከርን ያለን ያለ ባለሀብቱ ማገዝ ያለበትን ለመብራት፣ ለውሃው ማዋጣት ያለባቸውን ነገር ኮንትሪቢት ብታደርጉ እንደ ማህበረሰብ ማለት ነው። የምስራቅ ጎጃም ዞን ምክትል አስተዳዳሪ አቶ አላበተ በበኩላቸውም በተለያዩ ዘርፎች የኢንቨስትመንት እድሎች እንዳሉ ገልጸው በፀጥታ ስጋት ምክንያት አካባቢ አካባቢውን ለቀው የሄዱና በአዲስ ማልማት የሚፈልጉ ባለሀብቶች በተገኘው አንጻራዊ ሰላም ወደ ዞኑ ገብተው እንዲሰሩ ጥሪ አቅርበዋል። ግብርና ብቻ አይደለም፣ ጎጃም በርካታ የማዕድን አይነቶች የሚገኝበት አካባቢ ነው። አንጻራዊ ሰላም ስራ ለመጀመር የሚያስችል ምቹ መደላድል ላይ ነው ያለነው። ሰ የጀመራችሁትን እንድጨርሱ እንፈልጋለን። ከተሰደዳችሁበት አካባቢ መታችሁ ችግር ካልበገራቸው ባለሀብቶች ትምህርት ወስዳችሁ የጀመራችሁትን እንድታጠናቅቁ በዚሁ አጋጣሚ ጥሪ ማስተላለፍ እንፈልጋለን። የምስራቅ ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋዬ በላይ መሬት ወስደው ወደ ስራ ያልገቡ አልሚዎችን በመደገፍ ወደ ስራ እንዲገቡ መደገፍ ይገባል ብለዋል። አቅም የሌላቸው አሊያም ወደ ስራ ያልገቡና ቦታ ጥረው የተቀመጡ ባለሀብቶችም መሬቱን ለሌሎች አልሚ ባለሀብቶች እንዲሰጡ ይደረጋል ነው ያሉት። በተሰጣችሁ መሬት ላይ በሙሉ አቅም ወደ ስራ የሚገቡበትን ሁኔታ መፍጠር ያስፈልጋል። እንደ መንግስት መደገፍ የሚገባን ነገር እንደተጠበቀ ሆኖ ማለት ነው። እኛ ማልማት እንፈልጋለን፣ መስራት እንፈልጋለን ነው የሚል በርካታው ባለሀብት ስትጠይቁት። በተጨባጭ ግን ደግሞ መሬት አጥረው ለረዥም ጊዜ ከምርት ውጭ ከአገልግሎት ውጭ የሚያደርጉ ባለሀብቶች ደግሞ አሉ። አለም አለው ብለን ፕሮጀክት አስገብተን ጸድቆልን እድሉን ካገኘን እና መሬት ከወሰድን በኋላ በዚህ ደረጃ ወደ ልማት መቀየር በጣም ያስፈልጋል። የዞኑ መሪዎች በደጀን ከተማ በሆቴል፣ በማደያ እና በፓይፕ ፕላስቲክ ፋብሪካ የተሰማሩ ባለሀብቶችን የስራ እንቅስቃሴም ተመልክተዋል።